መዳም ቤት ለሁለት ሆናችሁ የምትሰሩ ቶቼ እባካችሁ ይህኒ ቪዲዮ እስከ መጨረሻ አዳምጡት ማለት ነው። እንዲሁም ላይክ፣ ሼር አድርጉት ለሌሎቹ መሄቶቼ እንዲደርስ። በተለይ ደግሞ ከሀገራችን ዜጋ አብራችሁ የምትሰሩ ቶቼ እባካችሁ ተጠንቀቁ። አብራት የምትሰራ የገዛ ጓደኛዋ ያደረሰባችባት ነገር በጣም የሚያሳዝን ነው። እሷ ግን ይሄ ነገር ደርሶባታል፣ ሌሎቹ መሄቶች ይማሩበታል ብላ ነው በውስጥ ያላከችልኝ። ትናንትና ከትናንት ሞዳ ትናንትናም በለቀኳቸው ቪዲዮ ላይ ብዙ ጊዜ ኮመንት ላይ እባክሽ እህቴ ቁጥርሽን ፈልጋለሁ የሚያስተምር ነገር አለኝ ለልጆቼ እንዲማሩበት ፈልጋለሁ ብላ ብዙ እንትን ኮመንት ጽፋልኝ ነበረ። ከዛ ትናንትና ቁጥሬን አስቀመጥኩላት እና ዛሬ ረስቼው አልገባሁም ሶሻል ሚዲያ ላይ ታውቃላችሁ። ዛሬ ቪዲዮም አለቀኩም በጣም ስራ ስለበዛብኝ፣ አዚማ ነበረ ማለት ነው። ስለዚህ ሶሻል ሚዲያ ላይ አልገባሁም። አሁን ግን ዋትሳፕ ላይ ስገባ ያገኘሁት ጉድ፣ በጣም አዝኛለሁ። ግን ሌሎች እህቶቼ ይማሩበታል በሚለው ቪዲዮን ይዤላችሁ መጥቻለሁ ማለት ነው። እቅርታ ግን ሰላምታውን ረሳሁት። አሰላሙ አለይኩም ወራህመቱላ በረካቱ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁን? እኔ ጋር ሁሉ ሰላም ነው። ክርስትያኑ ወገኖቼም ሰላም ብያለሁ። አባይቤ አላ ስብን ታላ ከእንደዚህ አይነት ተዘጋና ከእንደዚህ አይነት ነገር አላህ ይጠብቀን፣ በሰላም ያወጣንላ፣ በሰላም ለሀገራችን ያብቃን፣ ሀገራችንም ሰላም አድርገልን። ያልኩ ሰላም በአዲስ ስዲዮ መጥቻለሁ። መግቢያ ላይ እንደነገርኳችሁ ከሌላ አገር ዜጋ ሳይሆን በተለይ ከኢትዮጵያ ጋር አብራችሁ የምትሰሩ ከሆነ እባካችሁ ተጠንቀቁ ከሌላ ሀገር ዜጋ የምትሰሩ ከሆነ ተጠንቀቁ ግን በተለይ በተለይ ኢትዮጵያ የሆኑ የሀገራችን ዜጋ ተጠንቀቁ ማለት ነው እነሱ ነው ጉዳት እያደረሱብን ያለው ማለት የራሳችን ዜጋ ነው እየጎዳ ነው ያለው እኔ ይሄው ከነዚህ ሰራተኞች ጋር ሶስት ዓመት ጨርሼ ወደ አራተኛ ገብቻለሁ ማለት ነው አንድ ቀን መጥፎ ነገር አላየሁባቸውም ወላሄ ምንም ነገር አላደረጉኝም። እስካሁን ይኸው ተዋደን ተፋቅረን እንዲሁም ደግሞ ተባብረን እያገዙኝ እያገዝኳቸው ተሳስበን ነው የምንሰራው። በጣም በጣም ማ ነው በተለይ ደግሞ የአቺ አጭሯዋ በጣም ነው የምወዳት። በጣም መልካም ሰው ናት ማለት ነው። ግን ከሀገሬ ዜጋ ቢሆን እንደዚህ ተስማምቼ የሚሰራ አይመስለኝም። ለምን የኛ ዜጋ በጣም ራስ በራሳችን አሁን እኔ መጥቼ አንዷን ባዛት የሆነ በቃ መታዘዝ አትፈልግም ያኔ የበታችነት ስሜት ይሰማችኋል መሰለኝና፣ ከነዚህ ጋር ግን ተባብረን እነሱም ያዙኛል፣ እኔ መዛችኋለሁ፣ ያልኳቸውን ነገር ያደርጋሉ፣ ያሉኝን ነገር ያደርጋለሁ። በጣም ተከባብረን ያለ ነው ማለት ነው። እዚጋ የምታያት ግን ከሷ ብዙም አደለውም፣ ግን እኔ ብዙ የምንግባበው የምንተጋገዘው ከዛች ካጭሯ ነው ማለት ነው። እና እና በአጭሩ ልንገራችሁ ወደ ርዕሴ ልግባና እንደነገርኳችሁ ትናንትና ኮመንት ላይ በሁለት ቪዲዮ ላይ ኮመንቷን አይቼ ዛሬ እንደነገርኳችሁ ቁጥሬን ሰጠኋት። ከዛ እንደተለመደው እንደ ዝም ብላ ነው የጠየቀችኝ በሚለው ሶሻል ሚዲያ ላይ እንደነገርኳችሁ ስራ በዝቶብኝ በጣም አዚማ ነበርና አልገባሁም። አሁን ዋሳፕ ላይ ስገባ ባከሸይቴ ይህንን ኮመንት ካነበብሹ፣ ቪዲዮ ስርበት ሌሎቹ እህቶች ይማሩበት። እኔ የገዛ ዜጋዬ ጉድ አድርጋኛለች። ግን እኔ ላይ የደረሰው ነገር ሌሎች እህቶች ላይ እንዳይደርስ አስጠንቅቅልኝ እና ጥንቃቄ አድርጉ ብላ ነው ይህንን ቪዲዮ እንዲሰራ ያስገደደችኝ። ማለት እሱ ምንድን ነው፣ አብራት የምትሰራ ለብዙ ጊዜ አብረው ሰርተዋል። በጣም ታምናታለች አለች። እሷ ይተማመናሉ ማለት ነው። እና አብረው ሲሰሩ ብዙ ጊዜ አጠገባ ሆና ባሏን ታወራለች ማለት ነው አጠገቧ ሆና ባሏን ታወራለች። ከዛ ባሏን አብርታ ስትጨርስ ደግሞ ወይም ሳትጨርስ መዳሚቷ ትጠራታለች። ስልኳን ጣል አድርጋው ነው የምትሄደው። ታቃላችሁ እኛ እንትን ስልካችን ጣል አድርገ ነው ስልካችን ይዘን መዳም ጋር እንሄድ መቼም ማለት ነው። እና ከዛ ብዙ ጊዜ እንደዛ አደርጋለዋለች። ከዛ ባሌ ከጊዜ ጊዜ ከጊዜ ጊዜ እየተቀየረ መጣ። እንዲሁም ደግሞ አብራኝ የምትሰራው ሰራተኛ ራሱ አጠገቤ ሆና ነበረ ሌላ ጊዜ የምታወራው። የምትፈልጋቸውን ሰዎች አጠገቤ ሆና ነበረ የምታወራው። ከቅርብ ጊዜ በኋላ ግን የሆነ ሳውራ ራሱ ስታውራ ራሱ እኔ እሷ እያወራች እኔ ስገባ ቶሎ ብላ ስልኩን ትዘጋዋለች አለች። ከዛ በጊዜ ጊዜ ደግሞ ባሌም እየተቀየረ መጣ። የሆነ ያለውን ጸባይ ማሳየት ጀመረ። ደግሞ በሆነ ነገር ስንጣላ መሳደብ ጀመረ ማለት ነው። መጥፎ ንግግሮችን መናገር ጀመረኛለች። ከዛ ምን ተፈጥሮ ነው? ምን ሰማህ? ምን አደረግኩ ስለው ያደረግሽውማ፣ አንቺ ታውቂያለሽ፣ አሁን ግን ብዙ ማውራት አልፈልግም እያለ በቃ መጨቃጨቅ ጀመርን አለች። ከዛ ሁኔታ ሁሉ ሲቀየርብኝ ወጣ። ከዛ ለጓደኛዬ ደግሞ ሌላም ጊዜ ስለምነግራት ስነግራት በቃ ምምኪን ሌላ ሴት አፍቅሮብሽ ይሆናል ብላ ጥርጣሬ ውስጤ ላይ እንዲፈጠር አደረገችኝ አለች። ከዛ እኔም ከጊዜ ጊዜ ሳየው ሁኔታው እየተቀየር ሲመጣ በቃ ሌላ ሰው ስልኩ ብዙ ጊዜ እንትን ወዳው እንትን ላይ መስመር ላይ ከገባ ወዳው ይህኔ ጋር ነበረ የሚደውለው አለች እና ሀገር ላይ ተጋብተው ሳትወልድ ነው ወደዚህ ሀገር ላይ የመጣችው። ከመጣች ገና ሁለት ዓመት ልትጨርስ ገና ወደ ስድስት ወር ቀርቷታል ማለት ነው። ገብቷችኋል? ከዛ በጣም ጥሩ ህይወት ነበረኝ። በጣም ነበረ የሚያወራኝ ያስብልኝ ነበረ። መስመር እንደገባ ወዳው እኔ ጋ ነው የሚደውለው ደዊ የራሱ እንትን ካላገኘኝ ወዳው እንደገባ ይቅርታ ብሎ ያወራኝ ነበር። አሁን ግን ቢዚ ሆኖ እንትን ሶሻል ሚዲያ ላይ ገብቶ ራሱ መስመር ላይ ገብቶ ስልኩ ቢዚ እያለኝ እንዲሁም ደግሞ በፊት እንትን ቶሎ ብሎ እኔ ጋር የሚደውለው የሚጠይቀኝ ሁሉ እየቀነሰ እየቀነሰ እየቀነሰ መጠ ከዛ ስደውልለት ራሱ ይቅርታ አድርግልኝ፣ ስራ ነኝ፣ አንዴ እንዲ ነኝ፣ አንዴ በቃ ምክንያት መፍጠር ጀመራለች። ጸባዩ መቀያየር ጀመረ። ከዛም ደግሞ ጓደኛዬም ሌላ ጊዜ እኔ አጠገብ ሆና የምታወራ የነበረው ስልኳን እንትን እኔ በሌለሁበት እያወራች ስመጣ ስልኳን መዝጋት ጀመረች፣ ተጠራጠርኩ አለች። ከዛ አንድ ቀን በአጋጣሚ እሷ ሻወር ቤት ገብታለች አለች። ከዛ ስልኳ ደግሞ አጠገቤ ነው ያለው ደወላለች፣ እና እሱ እንደሆነ ማቀው ነገር የለም አለች። እና ከዛ ስልኩን ሳይለንት ተደርገዋለች አለች። ከዛ የሆነ ማብራት ታየኝና ሳየው ቁጥሩ የባሌ ነው አለች። ከዛ እሷ ሻወር ቤት ገብታለች እንትን እንትን ሳይለንት አድርጋው እንትን ድምጽ እንዳያወጣ ነው፣ እንዳልሰማው ሳይለንት አድርገዋለች አለች። ከዛ ማብራት ሲያበራ እንትን ተኝቻለሁ አለች እሷ እንትን ማብራት ትፍቼ በተኘውበት እሷ እና እኔ እኔ ቀድሜ የምነሳው እሷ ከኔ ኋላ ነው የምትነሳው አለች። እኔ ምግብ ስለምሰራ ለልጆቹ እንትን ተቃላቹ ሳውዲ አረቢያ ላይ ምግብ የሚሰሩ ከሆነ ጠዋት ተነስታችሁ ትምህርት ቤት ምናምን ቁርስ ምናምን ተስረውት እናንተ ናችሁ ቤት የሚያጸደው ሰዎች ደግሞ ትንሽ ረፈድ አድርገው ነው የሚነሱት። ማን ነው እንደ እኔ ቤት ና ከዛ እኔ ቀድሜ ስለምነሳ ተኝቻለሁ አለች። ማብራቱ ጠፍቷል። እሷ ደግሞ እንደገባች ስልኩን አስቀምጣው ወደ ሻውር ሻውር ልትወስድ ገባች አለች። ከዛ ማብራቱን አየሁትና ማን ነው ብዬ፣ የሆነ በቃ ምን ምን እንዳነሳኝ አላቅም አለች። ሄጀ ስልኩን አየሁት አለች። ከዛ ሳየው የደነገጥኩት ድንጋጤ እስካሁን ህመም ውስጥ ያለለች አለች። ገብታችኋል? ከዛ ሄጀ ስልኩን ሳየው የባሌ ቁጥር ነው ያለች የኔ ፍቅር ብላ ሴፍ አድርገዋለች ። ቁጥሩን ሳየው የባሌ ነው አለች። ደነገጥኩ አለች። በጣም ግራ ገባኝ። በጣም በቃ የምታደርጋችሁ በፊት አልጠረጠርኳት፣ እሷ ይሄንን ነገር ታደርጋለች ብዬ አልጠረጠርኳትም አለች። ከዛ በጣም ግራ ገባኝ፣ ማድርገው ጠፋ። በጣም ደነገጥኩኝ። አፌን ዘግቼ ማልቀስ መጮህ ጀመርኩኝ አለች። ከዛ እሷ እንትን ሻወር ቤት ገብታ ስትወጣ አለቅሳለች ምን ሆነች ሰው ስትል ያኝ ምንም አለውንኩም ብዬ እንትን ያኔ ጥርጣሬን ማረጋገጥ ፈለግኩኝና ዝም አልኳት አለች። ከዛ ሁኔታው ሳይ በፊት የምታደርጋቸው ነገሮች አንድ ቀን እንትን አንዳንድ ጊዜ ራሱ ሰላም ይላታላለች። እኔን እያወራ እያለ አጠገቤ መታ ስታወራ ከሰማት እኔ ደግሞ በቃ በየዋህነት ሰላም በይ ብዬ ራሱ ስልኬን ሰጥቼ አጠገቤ ሰላም ትለዋለች አለች። ግን ይሄንን ነገር ታደርገኛለች ብዬ ግን አልጠረጠርኩም አለች። ለካ እሷ ስልኩን ጣል አድርገ ወይም ደግሞ ስልክ አንድ ቀን እያወራሁኝ መዳሜ ስትጠራኝ ስልኩን አናግሪው ብያት ስልኩን አስቀምጬ ሄድኩኝ አለች ከዛ እሷ አንስታ እያወራችሁ ከዛ ሄጄ መዳሜን አናግሬ ተመልሼ ስመጣ ከእሷ ጋር እያወሩ ነው ተቀብዬ አወራዋለች ለካ ያን ቀን ቁጥሩን ወስታለች የሰውየውን ቁጥር የባልየውን ቁጥር ወስታለች ከዛ በኋላ ነው መጀናጀን የጀመሩት እና ባልየው ጸባዩ የተቀየረው ከእሷ ጋር ፍቅር ጀምሮ ነው እቺ ደግሞ እቺ ደግሞ መርዝ ማለት ነው ምን እንደምታደርግ ልንገራችሁ ምንም ያላደረገችውን ነገር ከሌላ ወንድ እንደማውራ እንዲሁም ደግሞ በጣም መጥፎ እንደሆንኩኝ የሆነ በቃ ሀረካት እንደማረግ አረቦቹን ወንዶች ሳይ የምታደርጋቸው ሀረካቶች እያለች የኔ ስም እያጠፋች ለሱ ስትናገረው፣ እኔን መጥፎ አድርጋ ነው እየተናገረችው የነበረችው አለች እና ከዛ በኋላ ከእሷ ጋር ፍቅር ጀምሮ እኔን ቦለከኝ ተጣላን ከዛ ጠየቅኩት መጀመሪያ እሷን ከመጠየቄ በፊት ጠየቅኩት ማን አለሽ ምን አለሽ አንቺ ስለምታደርጊው ነው እኔን እንደዚህ የጠረጠርሽኝ ምናምን አለ ነገሩን ወደ እኔ ያዞረዋለች እና እኔ ምን አድርጊያለሁ ካራ ወንድ ጋር ትስቂያለሽ ምናምን አለ የሌለብኝን ነገር ስም ሰጠኝ አለች ከዛ ማን አለ እንዴት ይህንን ነገር ልትለኝ ቻልክ ማን ነው ይህን ነገር ያለ? እኔ እኮ ካረ ወንድ ጋር እንትን ልሳለቆ ልስ ቆይም እንደፈለግኩ ሊሆን ሳይሆን የመጣሁት አላማዬን ገፍቼ ከአንተ ጋር እንትን አብረን ልንኖር አንተ ሀገር ሆነን ሂጂ እኔ ይህን እንትን ሀገር ላይ እኔ እሰራለሁ አንቺም ስደት ሄጃች ሰርተሽ ከዛ ኑሯችን አመቻችተን መተሽ አብረን እንኖራለን ብለኝ እኮ እኔ እያሰብኩ ያለም ካለሁት ከአንተ ጋር ተጨምሬ የምኖርበትን ጊዜ ነበር። እንዴት እንደዚህ አይነት ነገር ትናገረኛል? እንዴት በዚህ አይነት ነገር ትጠራጥረኛለ? ብዬ ስለው የገዛ ጓደኛሽ ነው ያለችኝ አለኝ አለች። እና ከዛ በኋላ ተጣላን። እሱም ቦለከኝ፣ እኔም ቦለኩት። ከዛ በኋላ ከዛች ጋር ማውራት ጀመረ። አሁንም ከእሷ ጋር ያወራሉ። እኔም ከእሷ ጋር ተጣላን። ከዛ በኋላ እንትን ስንጣላ መዳሚቷ የተለየ ክፍል ሰጠችኝና አሁን እዛ ነው የምኖረው። ግን ሳያት በጣም ልገላት ራሱ አስባለሁ። እና አሁን ላይ በጣም ሀሳብ ውስጥ ነኝ። እና ባሌን ቀምታኛለች፣ እንዲሁም ደግሞ ከባሌ ጋር እንዲጣላ ያልሆኑ ነገሮች እያደረገች ከባሌ ጋር ላይ አይታኛለች። እና የገዛ ጓደኛዬ እባካችሁ ቶቼ ተጠንቀቁ። እንዲሁም ደግሞ ጓደኛ እንትን የሀበሻ ጓደኛ ካላችሁ ስልካችሁን ከፍታችሁ እንዳትተዉ፣ ቁጥሩ እንዳትሰጡ። እንዲሁም ደግሞ ባልሽን እንትን ወይ ባሌ ተቀይሮብኛል ምናምን ሲላችሁ ራሱ እንትን ሞክርልኝ ወይም ደግሞ ምንድን ነው የሚባለውና አሁን እኔ ላናግረውና እስኪ እውነት ሌላ ሴት ያውራሉ ወይ ልፈትሽልሽ ምናምን ልትላችሁ ትችላለች እና ተጠንቀቁ፣ በይልኝ ማንንም አይመኑ። ባላቻቸውን እያወሩ ከሆነ እሰው እ ሀበሻ እንኳን አብረው የሚሰሩ ከሆነ ሰታ እንትን ሰላም እንኳን እንዲላት እንዳትሰጥ እና እኔ ላይ የደረሰው ነገር እነሱም ላይ እንዳይደርስባቸው ተጠንቀቁ ነው እያለች ያለችው እና በጣም ነው ያሳዘነችኝ። እኔ እንደዚ ሳውራው ግን እንትን ላይ መስላችሁ ይችላል እሷ ግን በቃ ስታወራው ራሱ ወላሂ ድምጿን ዝጋ፣ በጽሁፍ ሳይሆን በድምፅ የነገረችኝና ድምጿን እንዳስገባ አትፈልግም እንጂ ሆነ እምባ እየተናነቃት ነበረ ቪዲዮ የሰራችው የበለጠ እሷ ቢሆን ደግሞ ድምጿን ብትሰሙት በጣም ነው የሚያሳዝናችሁ ማለት ነውና፣ እህቶች የተጠንቀቁ በተለይ ደግሞ ሐበሻ በአሁኑ ሰዓት ላይ ያገባ ወንድ ነው የሚፈልጉት ያላገቡትን ገጠር ላይ እየሰሩ ያሉትን ትተው፣ ለአጤዎቹን ትተው ከትዳር ካለው ወንድ ጋር ነው የሚሳፈጡት። ማለት ነው እና ወላሂ በጣም ነው የሚያሳዝነው። ብዙ ልጆች እንደዚህ አይነት ነገር ስለሚያደርጉ የቤተሰውን ቤት የሚበትኑ ባለትዳር የሆነን ወንድ እንደሚያናግሩ ታውቃላችሁ። እና እኔን ስለሚወደኝ ነው፣ እሷ ከኔ ስለምታንስ ነው፣ እኔ መልክ ስለሚበልጣት ነው፣ እሱ እኔን የበለጠ ይወደኛል። ስለዚህ ምን ችግር አለው? ራሱ ፈልጎ ነው የደወለልኝ ብለው መኪናት እያደረጉ እንት የሚሉ ሰዎች አሉ ማለት ነው እና አባካቸው፣ እህቶቼ ሴት ልጅ ያለቀሰችበት ወንድ የእናንተንም ህይወት ነው የሚያበላሽባችሁ ማለት ነው እና ከዚህ በፊት ቪዲዮ ሰርቻለሁኝ በክራም ዙሪያ። እና ክራምን አይታችኋታል፣ ምን እየመሰለች ድንቡሽዬ ልጅ ማለት ነው። መጨረሻዋ ግን የሆነችውን አይታችኋል። እና ግዴታ እናንተ ሰው መበደል አይጠበቅባችሁም፣ ግን ሰው የበደለን ባል የራሱን ቤት በትኖ ሚስቱን ትቶ ልጆቹን በትኖ የመጣ ወንድ ለእናንተ ማ የሆነ መላለሁኝ። ለማንኛውም ዛሬ ቪዲዮ ይህን ይመስላል።